ትዳር ምን ያህል ለእንስ ተጫዋቾች አስፈላጊ መሆኑ ይነሳል አሁን ባለው ሁኔታ ግን ከባህላችን ባፈነገጠ መልኩ ባልተለመደ ለመስማት በሚከብድ ደረጃ የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በጣም ይታያል የሚሉ ድምፆች እየበረከቱ ይመጣሉ መጥተዋል በዚህ ዙሪያ እንግዲህ ትክክለኛውን አስተያየት መስጠት ያው ካለ ቀረቤታ አኳያ ምላሽ መስጠት ከሚችሉ ሰዎች ውስጥ አንዱ አሰልጣኝ ብርሃኑ ግዛውን እና በዚህ ዙሪያ ምን ምላሽ አለ? ምክንያቱም አንተ የተለያዩ መድረኮች ላይ ባለቤትን፣ በዚህ አጋጣሚ ያለኝን አድናቆትና ምስጋና ለማቅረብ እወዳለሁ፣ ባለቤትንና ልጆችን ይዘህ ሜዳ ላይ ጭምር እናያሃለን። ይህ ምን ያህል ለቤተሰብ ያለን ክብር የሚገልጽ ነው እና በዚህ ዙሪያ ቤተሰብ ሳይመሰረቱ በተመሳሳይ ጾታ በአክኑ መቅረታቸውን እውነት አለ? ካለስ ምንድን ነው መደረግ ያለበት? ቁጥሩ መጠኑ እየጨመረ ነው እየመጣ ያለው። በጣም ጥሩ ጥያቄ ነው። እንደዚህ አይነት ጥያቄዎች ላይ እና እንደዚህ አይነት ነገር ላይ ብናበዛ? በሚዲያም ደግሞ ድፍረቱ መጥቶ እንደዚህ አይነት ማውራት ቢጀመር ሰው ማዳን ይቻላል ብዬ ነው በደንብ የማስበው። በእኔ በኩል ባለቤቴ ፍቃዴ ዘለቀ ትባላለች። የሸኖ ልጅ ናት፣ እዛ አካባቢ ላይ ነው እና ብዙ ጣውረዶችን አብረን አግኝተናል፣ የህይወትን መንገድ ብዙ አጣጥመናል። ከ1995 ዓ ም ጀምሮ ሶስት ዋንጫዎቹን ከበላውበት ጊዜ ጀምሮ የኔም ብቻ ሳይሆን በፊት ከነበሩትም ተጫዋቾች ጋር ጓደኛ ናት። ልጆቼ ደግሞ አሁን ባለፉት አምስት ዓመት ተከታታይ ዋንጫ በበላችው ቦታ አብሮኝ ሁል ጊዜ የሚጓዙና ድሎችን የምናጣጠምበት ብዬ ነው የማስበው። እና ምናልባት ድል የአንተ ብቻ አይደለም፣ ቅድም ታሪኳ ገልጸዋለች፣ ድል የእግዚአብሔር ነው። ድል ደግሞ በአንተ ዙሪያ ያሉት ለምሳሌ የቤተሰብ ደጋፊዎች የክለብ እንደገና ደግሞ የተጫዋቾች ነው። እና እነዛ ነገሮች ድል ያንተ ብቻ አድርጎ የመሾም ብዙ ሰዎች ብዙ ቦታ ላይ ሲደርሱ ብዙን ነገር ጠቅልሎ መውሰድ ይፈልጋሉ። ድል ሲገኝ ደግሞ ድልን የመከፋፈል ድል የኔ ነው የኔ ነው የማለት ባህሪ አለው እና ባለቤቴ በጣም ብዙ ፈተና ያየውባት እጅግ በጣም ጀግና። ምናልባት ለዚህ ውጤታማ እንድሆን ቤቴ ሰላም ስላለው ቤቴ ፍቅር ስላለው ብዙ ነገሮችን እንደብቃ። እኔን ግን ታበረታታኛለች እና ወደ ተጫዋቾችን በሚሄድበት ጊዜ ጥሩ መንፈስ አለኝ። እንዲህ አይነት ጀግና ሴቶች አሉ፣ ግን ወተን አንመሰክርላቸው አብረን በቃ ባለቤት አለኝ ከማለት ውጭ ጨዋነታቸውን፣ ጉብዝናቸውን፣ ጥንካሬያቸውን አያመሰክሩም። እና እሷ ናት በዚህ አጋጣሚ። ከዚያ በተረፈ ሁለት ሴት ልጆች አሉኝ። ሰባት ያክፍል ናት የፍራት ብርሃኑ ሰፋሪ ነው የምትማረው አፎሚያ ብርሃኑም እንደዛ ወንድ ልጁ ደግሞ ራጂዮን አካዳሚ ነው የሚማሩትና ለቤተሰብህ ክብር ከሌለ ለራሴ ክብር ከሌለ ለሰፈርም ለሀገርም ይኖርሃል ብዬ አላስብም። መጀመሪያ ከራስ ነው መጀመር ያለበት። አሪያነት ከቤት ነው። አንዳንድ ሰዎች ቤት ውስጥ የቤት ዕቃ ጋ የሆኑና የውጭ ደግሞ አልጋ ይሆናሉ። እና ያ ነገር እንዲኖረኝ ስለማልፈልግ በዚህ አጋጣሚ ከቤተሰቤ ጋር በጣም ግልጽና ጥሩ ተጫዋቾችም ያስተምራሉ። በነገራችን ላይ ለምሳሌ እንደ ሎዛ አበራ አይነት ቤተሰብን ፈጦ ስጠይቃቸው እንደ ሴና ፋቁም አይነት ቤተሰብንም ምናልባት እህቶች ኖሮ ከእህቶች ጓደኛ ሲሆኑ ያስተምረዋል። ከነሱም እንወስዳቸው እና በዚህ አጋጣሚ እንዲሁም ትናንትና ስለ እንደዚህ አይነት ቤተሰቦችን ነበረ ሳስተምርባቸው በመንፈሳዊ ሕይወት በትምህርታቸው ከእናት ከአባቶቻቸው ጋር ያሉትን ሉሲ ማቀጣጠያ ላይ ሎዛን በማሳደጥበት አጋጣሚ ታሪኳ ሉሲ ማቀጣጠያ ውስጥ ነበረች እና ያን ሰዓት ላይ ምናልባት የሎዛ እናት እጇን ይዞ እስከ መስጠት ነው። በስልክ ስናወራ የነበሩ ያው የአፍሪካ ዋንጫ ያለፍበት ቲም ላይ ስለዚህ ይሄ ነገሮችን በሚገባ ለልጆቼም እነግራቸዋለሁ፣ አስተምራቸዋለሁ። ጥሩ ትምህርት ይማራሉ ብዬ አስባለሁ። ከልጆቼም ብዙ ነገር እወስዳለሁ። ሌላው ደግሞ በተጨማሪ ስለ እውነት ከሆነ ናይጄሪያ አንድ ትውልድ አስወግዳለች። ይሄ ነውር የሆነ ምናልባት ታሬ ጎበዝ ከሆነች ጭንቅላቷ ጠንካራ እጅግ በጣም ብርቱ ሴት እንደ አንድ በጣም ጀግና ከምላቸው ሰዎችን ነው የምወስድው። ለራሷም ቀጥታ እነግራታለሁ እና ብዙ ጊዜ ጀግኖቻችንን እኛ እናወድስም፣ አጠገብ ያለውን ሰው ስናመሰግን ሼም ይዘናል፣ ሩቅ ሩቅ አካባቢ ላይ እንሄዳለን። ጀግና አጠገብ ተቀምጦ ለጀግና ክብር መስጠት ያስፈልጋል ብዬ አስባለሁ። ምናልባት አልገለጸችውም እሷ ቅድም፣ አላደማችሁም እንጂ ኢትዮጵያ ንግድ ባንክ አምስት ተዋንጫዎችን ሲያገኝ የእሷ ሚና ከጓደኞቿ ጋር እጅግ በጣም የሚገርም ነው። ያንን ነገር ደግሞ ያመጣው በልጅነቷ በጣም ትልቅ የምትባልም ልጅ አለችም። በነገራችን ላይ ብዙ ሰዎች ወይም ደግሞ የሚገጥመኝ ነገር ታሪኳ ምናልባት ቶሎ ብላ እንደርቴኒ ላይ ስለወጣች እንደገና እንደርቴኒ ስኬታማ ጊዜን አሳልፋለች። እጅግ በጣም የሚደነቅ የመጀመሪያ እንደርቴኒ ነው፣ ከእነ ሎዛ አበራ ጋር እና ካሜሮንን ያሸንፉበት እና ብሩኪናፋሶን ያሸነፉበት መቶ ሰማንያ በእነሱ ጊዜ ነው ያየ የዛ ውስጥ ከነበሩት ተጫዋቾች አንዷ ናት። እና ከነዚህ ተጫዋቾች ጋር ያደረግኳቸው ድሎች እጅግ በጣም ያስደንቃሉ። እነዚህ ደግሞ ውጤታማ ለምን ሆኑ? ለምንድን ኮንስተንሰንሲ ባህሪ መንፈሳቸው ለምን ተረጋጋ? አጥፍቶ እንኳ ስትመክራቸው ወዲያው ተመልሶ ስለ ዓላማ የሚገባቸው ሲባል የትዳር አጋር ስላላቸው ነው። እነዚህ ትዳር አጋሮች ደግሞ ሲይዙ እንዳረጁ እንደገና ደግሞ እግር ኳስ ውስጥ በእኔም ቢሆን በክለብም ቢሆን በተለያየ ሰው እንጠራጠራቸዋለን። ፕሮፖዛሉን ካል ስናስገባቸው ረ ይሄ ነገር ይከሰታል ብሎ ጥርጣሬን ከማንሳት ማንሳት ነው እንጂ ሀገር ላይ ተጫዋች ላይ የሚያመጣውን ተጽዕኖ ማናችንም አናይም። እኔ በእርግጥ ደፍሬ ያደረግኳቸው ነገሮች አሉ። ያንን ደግሞ ያው ለሌሎች አሰልጣኞች ለሌሎ ክለብ በተለይ በሀሳቤ በኩል ብዙ ነገሮች አሉ ብዬ አስባለሁ። ሌላው በጣም የሚገርመኝ እነዚህ ሌዝቢያን የሚባሉት ነገሮች ስለ እውነት ከሆነ በጣም በከፍተኛ ሁኔታ እየተወራ ነው፣ እየተዛመነ ነው። ህፃን ልጆች ላይ እንዲኖ ይባላል። በተጨባጭ ግን መረጃዎች እውነት ሆኖ አልመጡም። አሉ። አዎ አሉ። ግን ያሉበት የት ቦታና ማናት የሚለው ነገር ላይ ትክክለኛ መረጃ የለንም። አሉ። ዋልታዎች ናቸው የሚበዙት ከዛ በተረፈ እነዛ የተለየ ግንኙነት ከሌላ ተጫዋች ከአንድ ተጫዋቾች ጋር የምታያቸው ነገሮች አሉ አሉ። እነዛ ላይ ግን በመረጃ በደንብ አላየነባቸውም። በተለየ አይነት ሁኔታ ትዳር እንኳን ልጆች ይዞ የተለያየ ክለብ ሲጫወቱ ሲገናኙ የሚያደርጉ ተክፊኖች አሉ። እሱን ደግሞ እኔ በትዝብት መጽሐፌ ላይ በተለይ ከእግር ኳስ ውስጥ ስወጣ በደንብ የምጽፎ፣ አሉ ጫዋዎች አሉ። አዎ ጫዋዎች አሉ። ጫዋ ያልሆኑ ደግሞ ሁለቱም ቦታ የሚያምታቱ ደግሞ አሉ። እነዚህን ነገሮች ግን በተጨባጭ ባገኝ ምናልባት ው ካፒቴን የፊት ነው የማወራው እና በስራዎች መጀመሪያዎች አነሳለሁ ግን ያዳምጠዋል፣ ምንም ነገር እንዳልሆነ ግን ዞር ሲባል ደግሞ በተለይ እኔን ነገር የሚዋጋ አሰልጣኝን የሚዋጋ ክለብን የሚዋጋ ሰውን ደግሞ በተለይ ፈንድ ያላቸው እጅግ በጣም በከፍተኛ ፈንድ ያላቸው አስቸጋሪ ነገሮች አሉ እና ይሄ እንደ ሀገር ብንዋጋ እንደ ሚዲያ እንደ ክለብ እንደገና ደግሞ እንደዚህ የምንጠራጠራቸውን ክትትል በደንብ አድርገንባቸው ናይጄሪያ ወስዳ ሙሉ ለሙሉ አንክታለች። ከአስራሁሪ እዚ ላይ ላቋርጠና ፈንድ አላቸው ማለት ፈንድ እንዳላቸው ከታወቀ ምንድን ነው በግልጽ ማውጣት አይቻልም ወይ? የሚገርም ነገር ለምሳሌ በጣም አንዳንድ ክለቦች ላይ ጥቂት ገንዘብ ያገኛሉ፣ ግን የሚኖሩት በከፍተኛ ሁኔታ ነው። ትንንሽ ክለብ ነው የሚጫወቱት፣ ካለባበሳቸው ከአካሄዳቸው ማለት ነው። ግን አሁን ምን መሰለ ትልቁ ነገር፣ ቀጥታ እንደዚህ አልጋ ላይ ይህንን ድርጊት ሲያደርጉ፣ የሆነ ነገር ሲያደርጉ አልታዩም። አንዳንድ ደግሞ ያዝን ብሎ የሚያስቡት ሰዎች ደግሞ አለን መረጃ ይላሉ። መረጃ ግን አያወጡም። አባባሌ ገብተዋል። ልክ እንደ ማንኛውም ውስጥ እኛ እንዳለን የምናያቸው ነገሮች አሉ የምናያቸው ነገሮች ቀጥታ ካየዋቸው፣ ለምሳሌ እኔ አሁን በኔ ክለብ ወይም ደሞ እኔ ባየሁባቸው ማንም ተጫዋች ከኔ ጋር ሰራ፣ ግን በሮመር ደረጃ እንደዚህ ትሰማለ። ስለዚህ ፈንድ አላቸው ደሞ ሲባል ፈንድ አላቸው ሲባል ደሞ ምንድነው፣ ለምሳሌ ይጠመዳል ተጫዋቾች፣ ልክ እንደ ኖርማል ሆነ ትሰማለ። አካዳሚ ውስጥ ያለ ወጣቶች መተዋል እንደዚህ ጎበዝ ተጫዋቾች መተዋል ምናምን፣ እነዚህ ጎበዝ ተጫዋቾች በአንድ ጊዜ ደሞ ሽምድብድ ብሎ እዛ ውስጥ የሚወድቁበት ነገሮች አሉ። ይሄንን ግን በአካል እንደዚህ በግንባር አላየንም። አሰልጣኞች ሲያወሩ ትሰማለ፣ ተጫዋቾች ሲያወሩ ትሰማለ፣ ጋዜጠኛ ሲያወራ ትሰማለ፣ ተመልካች ሲያወራም ትሰማለህ። ግን በመረጃ ወይም በትክክለኝነት መንገድ በአንድ ወቅት አንድ ነገር ልነግርህ እፈልጋለሁ። እኔና አብርሃም ተክለማኖት በነበርንበት ጊዜ እንዲህ አይነት ኬስ ተነሳ። ክትትል ለማድረግ ሞከርን፣ ስለ እውነት ነው ምነግር። ክትትል ለማድረግ ሞከርን እና ክትትል ባደረግንባቸው ቦታዎች ላይ አንድ ያገኘነው ነገሮች ምንድናቸው? ናቸው ምንም ካከለ ተብሎ ምናም በቃ ቀጥታ እንዲህ አይነት ነገሮች ምናም፣ አንዳንድ ደግሞ ተጫዋቾች እንዲህ አይነት ሀሳብ ውስጥ አሉ ብለ የምታስባቸው ተጫዋቾችን ትመክራለህ። የምትመክረው አለሽበት ሳይሆን ይሄ ነገር ወንጀል ነው፣ ይሄ ነገር ደግሞ መጥፎ ነው ምናምን ብለ። ስለዚህ ዞሮ ዞሮ እኔ እንደ አሰልጣኝ ሁሌ ምክር የምሰጥ ሁሌ ደግሞ ይህንን ነገር የመዋጋ፣ ሌላው ደግሞ የኢትዮጵያ አሰልጣኞች የሙያ ማህበር አለ በከፍተኛ ሁኔታ የምንጸየፍ ግን በአካል እስካላየን ድረስ ምንም ልናደረጉ አንችልም። ተባስቷል ተብሎ ዘጠኝ ያህል ተጫዋቾች ስም ሊስት ይዣለሁ ብሎ ምን ያህል ጋር በአንድ ወቅት ተቀናቶች በፊት ተነጋግረን ነበረ። በዚህ ዙሪያ የሀያ ስምንት ይሁን ሀያ ዘጠኝ ያህል ተጫዋቾች መረጃ ሁሉ የድምፅ መረጃ፣ የተለያዩ መረጃዎችን አግኝቻለው ብሎ ነግሮኝ ነበረ። በዚህ ደረጃ ምንድን ነው መደረግ ያለበት? ይሄ ነገር የበለጠ ሳይስፋፋስ በእንጭጩ መቋጨት አይገባውም ወይ? እኔ አሁን ለምሳሌ እንዲህ አይነት የሚባለው ነገር ለምሳሌ እኔ አሰልጣኝ እንደሆንኩኝ ኃላፊነት አለብኝ። ኃላፊነቱ ምንድን ነው? ይሄ የድምፅ መረጃ እንደገና ደግሞ የተለያየ ነገሮች ኖሮ ወደ እኔ ከመጣ ዝም አለለም ዝም አለለም ግን ምንም አይነት የድምፅ መረጃዎች አልደረሱኝ። ምናልባት የደረሱ ሴቶች ላይ የሚደልሉት ሴቶችን ደግሞ የሚጎዱ ሰዎችን በድምፅ ደረጃ ከዚህ በፊት አንድ የፌዴሬሽን ኃላፊ አሰምቶን እኛ ደግሞ የአሰልጣኞች ማባበር እርምጃ ይወስድንበት ሰው አለ። ዞሮ ዞሮ ግን በትክክለኝነት አዎ፣ ደላላዎች አሉ። ደላላዎች ከድልልነት አልፈው ስብዕና ውስጥ ገብቶ የድምፅ በእጃችን ላይ አልገባም። ለእኔ ግን በጆሮ አሰምቶኛል። ያንን ነገር እንዲመጣልኝ እጄ ላይ እንድገባ ጥያቄዎች ነበሩኝና እጃችን ላይ አላስገቡም። ዞሮ ዞሮ ግን በጆሮ ስለሰማን እኔና መሰረት ማኔ ያንን በሚገባ በተገቢ እርምጃ ወስደናል። ግን ዞሮ ዞሮ አሁን ይሄ ድምፅ ቅጂዎች ይሄ ነገሮች በአግባሩ ከተገኘ የኔም ክለብ እኔም እንደገና ደግሞ የኢትዮጵያ አሰልጣኞች ሙያ ማበብ 35 ሰው አለን። እርምጃ እንወስዳለን፣ ይሄ ነገር ቢቀርብልንና ስሞች ሲጠሩ እንሰማለን። ስሞች ተጠሩ ማለት ትክክል ናቸው ማለት አይደለም። ያ ስም የተጠራበትን ልክ እንዳሁኑ በቪዲዮ መልክ እንደገና ደግሞ በጆሮ የምሰማ ድምፆች ካሉ ንግድ ባንክ ከመውሰድ ወደ ኋላ ይል ከሚጸየፋቸውና ሁል ጊዜ ከማኔጅመንቱ ጋር ስናወራ፣ እንዲህ አይነት ነገር ስናይ ምረት የለንም ግን ምንም ነገር መረጃ ሳናረግ እርምጃ እንወስድም ተባብልን ነው ይሄ። ኦኬ ሲራክ፣ ያው ተመልካቻችን በወንዶች ክለብ ላይ ክፍተቶች አንዱ ክፍተትን ተናግራችኋል። ሌላው በአሰልጣኝ ብርሃኑ ያየሁት በአንድ ክለብ ተረጋግቶ መስራት ለክለብም ለሀገርም ጠቀሜታ ስላለው ነው የጠየቅኩት። ስለ መርሳ አመሰግናለሁ። ታዳጊዎችን በማሳደግ ዙሪያ አው እኔም የሱም ጥያቄ እንደዛ ነው። የኔም ደግሞ ምንድን ነው መሰለ በዚህ ዙሪያ ብሬ አሁን ለምሳሌ ከምታንሰለጥናቸው ተጫዋቾች ምን ያህሉ ከታዳጊ ቡድን ያደጉ ናቸው? በጣም ጥሩ ነው። እንግዲህ አሁን ኢትዮጵያ እግር ኳስ ላይ አንዱን እንደ ክፍተት ይየማዩ ለታዳጊ ቦታ የለውም። ታዳጊ ቦታ የለውም። አሰልጣኝም የሚለካ ተጫዋችም የሚለካ በውጤት ነው። ከአንተ ስትባረር ማንም ሰው ዞር ብሎ አይመለከትም። ክብር አቤሳኖን ሶስት ነገሮችን ነው የጠየኩት። በዚህ አጋጣሚ እንዲህ አይነት ፕሬዚዳንት ስላለን ላመሰግኖ እፈልጋለሁ። ክብር ዶክተር አብይ ደግሞ በቀጥታ ሻምፒዮን በሆንበት ጊዜ ለኢትዮጵያ ንግድ ባንክ ኃላፊዎች እንኳን ደስ አለው መልእክት ልኮ አሏቸው ነበር እና ክለቡም ደግሞ ጠቅላይ ሚኒስትር ዶክተር አብይ ማለት ነው በምስራቅ አፍሪካ ዋንጫ በበላንበት ጊዜ። ስለዚህ እነዚህ አሁን የምናያቸው እንስቶች በቀላሉ የሀገሪቷ ጠቅላይ ሚኒስቴር የሚያያዋቸው ማለት ነው፣ አምባሳደር ናቸው ማለት ነው። እና ያ የዋንጫ የበላንበት ጊዜ አንድ ሀቅ መናገር አለብን ብዬ አስባለሁ በነገራችን ላይ ጊዮርጊስ ዘጠና ዓመት አሁን በቅርብ ጊዜ እንደሚሞላው መረጃዎች አሉ። ቡናም እንደዚሁ አርባና እስከ አምሳ ደረጃ ድረስ ሌሎቹም እንደዛው። ስለ እውነት ከሆነ አንድም ክለብ በምስራቅ አፍሪካ ሻምፒዮን አሉ። በምስራቅ አፍሪካ በክለብ ነው ሻምፒዮን ሆነ። ኢትዮጵያ ንግድ ባንክ ሁለት ጊዜ ሁለተኛ፣ አንድ ጊዜ ሶስተኛ፣ አንድ ጊዜ ሻምፒዮን ሆኖ ብዙ ዓመት ከኖሩት ክለቦች ሻምፒዮን ሆነዋል እና ሻምፒዮን በሆነበት ማግስት በሽልማት ጊዜ በፕሬዚዳንታችን አማካኝነት አጋጣሚ አጠገቡ የመቀመጥ እድሉ ነበረኝ፣ ና ሶስት ነገሮች ነው የጠየቅኩኝ። ሀላፊዎችን ስናገኛቸው እኛም ባለሟተኞች ፎቶ ብቻ ተነስተን የራሳችን ችግር መናገር ብቻ ሳይሆን ራእይን መናገር አለብን። ቅድም ባልኮ ለታዳጊዎች አለ ቦታ የለም። ስለዚህ ከክለቦች ነው ምንገዛ፣ ጎበዝ ጎበዝ ልጆችን ነው ምንገዛ በኮወዝ ልጆች ባለፉት ነበር ከኢትዮጵያ አልፈን በምስራቅ አፍሪካ ነው እየተወዳደር ነው ያለ። ነው በምስራቅ አፍሪካ ውጤታማ ሆነናል። የውጤታችን ይናገራል። ውጤታማ ነን በሀገር ላይ ብቻ ሳይሆን በኢስት አፍሪካ ደረጃ ማለት ነው። ከዛ ውጪ ደግሞ እኔ ጥያቄዎቼ ወንዶች አንደር ሰቨንቲ ያላቸው አንደር ትዌኒ ያላቸው ሴቶች የላቸውም። ስለዚህ ለታዳጊዎች በር መክፈት ካለብን ፎቶ ተነስተ ምግብ በልተ መሄድ ሳይሆን እሳቸው በዚህ አጋጣሚ ከዛው ከፕሬዚዳንቱ ጋርና ማኔጅመንቱም ስለነበረ ወጣቶች እንዲያዙ አንደርቲዩኔች እንዲያዙ። ምናልባት ታሪኳ ታስታውሳለች ኡጋንዳ ላይ ዋንጫ ከበላን ለሚቀጥለው ይህን አደርጋለሁ እያልኳቸው እየነገርኳቸው ነበር፣ ግን አልበላንም፣ አላደረግንም። ስንበላ ግን አደረገን። አሁን አንደርቱኒ 2018 አንደር ሰቨንቲ ኢትዮጵያ ንግድ ባንክ ይይዘዋል ማለት ነው። ሲይዝ ደግሞ ሪኳርመንቶች አሉት። እነዛ አንደኛው ምንድን ናቸው? አንደር ሰቨንቲ ሲባል የትምህርት ደረጃው ሁለተኛ ደግሞ የትኛውንም ክለብ ያልተጫወተ በሰፈር ውስጥ የሚጫወቱት እንደገና ደግሞ በትምህርት ቤት ውስጥ የሚጫወቱት አንደር ቱኒ ደግሞ የትኛውም ቦታ ያልተጫወቱ ወይም በክልሎች ደረጃ ላይ የሚጫወቱት፣ ለምሳሌ አማራ ክልል ሊሆን ይችላል፣ አዲስ አበባ ሊሆን ይችላል። እንደዚህ አይነት ክራይቴሪያ አውጥተን ታዳጊዎችን ለማፍራት ኦረዲ እቅድ ይዘን፣ እቅድ ብቻ ሳይሆን አሰልጣኞችን መልምለን ከጥቅምት ወር ጀምሮ ወደ ወደ ምልመላ እንገባለን ማለት ነው። በዚህ አጋጣሚ የኢትዮጵያ ንግድ ባንክ ማኔጅመንት ቴክኒካል ዳይሬክተሩን ስራ አስኪያጁንም አጠቃላይ ደግሞ ቦርዱን የበላይ ጠባቂዎች ፈቃደኛ ስለሆኑ ለሴቶች እግር ኳስ ጥሩ ነገር ስላደረጉ ይሄም በቂ ነው። በቂ አይደለም ግን፣ አሁን የያዘው ያወጀው ኢትዮጵያ ንግድ ባንክ ነው። ሌሎቹም ማወጅ አለባቸው። ትልልቅ የሀገራችን ክለቦች ማወጅ አለባቸው። እኛ ደግሞ ውጤታማ እየሆን ከመጣን ደግሞ ታች ደግሞ መስራት እንዳለብን በክፍለ ከተማ መስራት እንዳለብን ማሰብ አለብን ብዬ ነው በደንብ የማስበው እና ታዳጊ ላይ እየተሰራ ነው። በታዳጊዎች እየተቀለደ በታዳጊ ላይ እየተነገደ ነው ያለው እና ያንን ንግድ ደግሞ ትተን ወደ ትክክለኛ ነገር ለመምጣት እኔም ከክለቤ ጋር ይህንን ነገር እየሰራ ነው ለማለት እፈልጋለሁ።